እንዴት ናችሁ! አለው እግዚአብሔር ይመስገን፣ እኔ እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬም የዩቲዩብ ቪዲዮ ስትጭኑ በኖርማሉ በዩቲዩብ አፕ ገብታችሁ የፕላስ ምልክቷን እየነካችሁ ቪዲዮ አፕሎድ እያደረጋችሁ ከሆነ እጅግ በጣም ተሳስታችኋል። ዛሬ ግን ዩቲዩብ ላይ እንዴት አድርጋችሁ በትክክለኛው መንገድ ቪዲዮ አፕሎድ እንደምታደርጉ አብረን ቪዲዮ እየጫንን አሳያችኋለሁ እስከ መጨረሻው በጥንቃቄ የተከተሉኝ ይመቻችሁ። ነገር ግን ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ዩቲዩብ ላይ ቪዲዮ ለመጫን በመጀመሪያ ቪዲዮ ማስተካከል አለባችሁ። ቀርጻችሁ ኤዲት አድርጋችሁ ፋይል መዘጋጀት አለበት። ከዛ በተጨማሪ ተምኔል ዋናው ቪዲዮዎቹሁ የጀርባ አጥንት የሚባለው ማለት ነው። ተምኔል መዘጋጀት አለበት። ተምኔላችሁን እና ቪዲዮአችሁን አስተካክላችሁ ከጨረሳችሁ እንዴት አድርጋችሁ አፕሎድ እንደምታደርጉ አሁን አሳያችኋለሁ። አብረን እስቲ አንድ ፋይል አፕሎድ እናድርግ። ነገር ግን ዩትዩብ ላይ አፕሎድ ለማድረግ አንድ ቪዲዮ ቀጥታ የት እንሄዳለን? ክሮም ወይም ደግሞ ጎግል ሄደን ዩትዩብ ስቱዲዮ ብለን ሰርች እናደርጋለን። እኔ ክሮም ልጠቀምና ዩቲዩብ ስቱዲዮ ብዬ ሰርች ሳደርግ ይኸው ቀጥታ ዩቲዩብ ስቱዲዮ ዶት ኮም ብሎ መጣልኝ። ዩቲዩብ ስቱዲዮ ዶት ኮምን ሰርች አደርጋለሁ በዚህ መልኩ ይከፍትልኛል። መጀመሪያ ላይ መጣልኝ። ዩቲዩብ ስቱዲዮን እከፍተዋለሁ። እንደምታዩት ሰርች እያደረገ ነው። ይቅርታ ለኔትወርኩ። ዩቲዩብ ስቱዲዮ ከፍቶልኛል። ምን ታረጋላችሁ? ይሄ አሁን እኔ ዴስክቶፕ ላይ ያደረኩት እናንተም ዴስክቶፕ ላይ ብታደርጉት እንደዚህ ሙሉ ኢንፎርሜሽኑ ይታያቸዋል ማለት ነው። ለምሳሌ እዚች ጋር ከላይ አናቷ ላይ ሶስት ነጠብጣብ አለች። በቀኝ በኩል የስልካችሁ ቶፕ ላይ ሶስት ነጠብጣብ አለች። እሷን ስትነኳት የተለያዩ አማራጮችን ያመጣላቸዋል። ከታች ዴስክቶፕ ሳይት የምትለዋን ራይት አርጉ በዚህ መልኩ ይከፍትላቸዋል በስልክ የምትጭኑ ከሆነ ማለት ነው። ከዛ ምን እናደርጋለን? እዛው አካባቢ ከሶስት ነጠቧ በታች ክሬት የሚል አለ። ክሬት የሚለውን እንነካለን። ክሬት ስንል አፕሎድ፣ ጎ ላይቭ፣ ክሬት ፖስት፣ ኒው ፕሌይሊስት እና ኒው ፖድካስት የሚል አማራጭ አለን። እኛ መጫን ስለምንፈልግ አፕሎድ እንለዋለን። አፕሎድ ነው እና በዚህ መልኩ ፋይል እንድናስገባ ሴሌክት ፋይል ይለናል። ሴሌክት እንለዋለን። በጣም ቀላል ነው እንደምታዩት። እንድንቀርጽ ይጠይቀናል። አሊያም ደግሞ ቦታውን አማራጩን እየጠየቀን ነው። እኔ ያለኝ ፎቶ ውስጥ ወይ ደግሞ ጋላሪ ውስጥ ስለሆነ ቀጥታ ከጋላሪ ውስጥ ላምጣው። ቪዲዮን እንደምታዩት ዘረዘረልኝ። ጋላሪ ልንካ። እናንተ ፋይል ውስጥ ካለ ፋይል ውስጥ ገብታችሁ መምረጥ ትችላላችሁ። እኔ ከዚህ ውስጥ አፕሎድ የማደርገው ቪዲዮ ለምሳሌ ይሄንን ቢሆን ሰሌክት አድርጌ ደን እለዋለሁ። እንደምታዩት አፕሎድ እያደረገልኝ ነው። አፕሎድ ማድረግ ሲጀምር ከታች በግራ ጥግ አፕዴቲንግ አፕሎድ እያለ መቁጠር ይጀምራል። ከታች አፕሎዲንግ እያለ በግራ በኩል ከፍ ከፍ አድርጋችሁ ስታዩ አፕሎዲንግ እያለ ፐርሰንቱን መቁጠር ይጀምራል። ነገር ግን የተለያዩ ማስተካከል የሚገባን ሴቲንጎች አሉ። ለምሳሌ እዚህ ጋር ዲቴይል ይላል የምትለቁት ቪዲዮ ነው። ስለ ቪዲዮ እዚች ጋር ታይትል ትጽፋላችሁ። ለምሳሌ እኔ ፖስት እያደረግኩት ያለሁት መዝሙር ስለሆነ ለምሳሌ የፕሮቴስታንት ሶንግ በለው ስታንት ፕሮቴስታንት መዝሙር መዝሙር ከዛ በቅንፍ የዘማሪዋን ስብ መጻፍ አለብኝ። አዜብ ሀይሉ ከዛ ቅንፉን ዘጋዋለሁ። ካስፈለገ ደግሞ በአማርኛ በአማርኛ አዜብ ሀይሉ ብዬ እጽፈዋለሁ። ምክንያቱም ሰው ቀጥታ ዩቲዩብ ላይ ገብቶ ምናልባት ፕሮቴስታንት መዝሙር ብሎ ሰርች ቢያደርግ ኦር አዜብ ሀይሉ ብሎ በአማርኛም በእንግሊዝኛም ሰርች ቢያደርግ ቀድሞ የኔ ቪዲዮ ሊታይ ይችላል ማለት ነው። ምክንያቱም በዚህ ስም ሰርች ሊደረግ ስለሚችል ይህን ሰጠዋለሁ። የመዝሙሩን ርዕስም ካስፈለገ ልሰጠው እችላለሁ። አዜብ ሀይሉ ብዬ የመዝሙሩ ርዕስ ካህኔ ልበለው ካህኔ ብዬ ልሰጠው፣ በዚህ መልኩ ሰጠሁት። ካስፈለገ ይሄንንም ማርዘም አይጠበቅባችሁም። አዜብ ሀይሉ ካህኔ ብቻ ብዬ መጻፍ እችላለሁ። እዚህ ጋር ዲቴይል ይጠይቀኛል። ዲስክሪፕሽን ነው። ዲስክሪፕሽኑ ላይ የምትጭኑት ቪዲዮ ትንሽ ገለጻ የምታደርጉበት ቦታ ነው። ከፈለጋችሁም ሊንክ ማስቀመጥ ትችላላችሁ። ሰብስክራይብ እንዲደረግ የምትፈልጉትን ሊንክ አሊያም ደግሞ ይህ መዝሙር እኔ ቶሎ ቶሎ ያው ቪዲዮ እንዳይረዝንባችሁ ይህ መዝሙር ይህ መዝሙር በአማርኛ በአማርኛ የተዘመረ ይህ መዝሙር በአማርኛ በይቅርታ በዘማሪ በዘማሪ አዜብ አዜብ ኃይሉ የተዘመረ ብያለው። እሺ፣ የተዘመረ መንፈሳዊ መዝሙር ነው ማለት እችላለሁ። መንፈሳዊ ፈሳዊ መዝሙር መዝሙር ነው ብዬ ማለፍ እችላለሁ። እናንተም የፈለጋችሁትን ቪዲዮውን በአጭሩ ይገልጽልኛል ብላችሁ የምታስቡትን ገለጻ አጠር ያለች ገለጻ እዚህ ጋር መጻፍ ትችላላችሁ። ከዛ ዝቅ ስትሉ ተምኔል ይላል። እዚህ ጋር ዋናው ነገር ነው ተምኔል። ያ ማለት ስለ ቪዲዮችን አጭር መግለጫ የምንሰጥበት ነው። በጣም ከለርፉል ቢሆን ተምኔል ይመረጣል። ምናልባት ከዚህ በፊት ስለ ተምኔል በደም ሰምታችሁ ሊሆን ይችላል። ተመልካችን የሚስብ መሆን አለበት ምክንያቱም ስክሮል እያደረገ ምናልባት ተምኔሉን አይቶ ደንገጥ ብሎ የእናንተን ቪዲዮ ተች አርጎ እንዲገባ በጣም የሚስብ የሚማረክ መሆን አለበት። እኔ እዚህ ጋር ተምኔል የተዘጋጀ ስለነበረኝ አስገባለታለሁ። እዚህ ጋር እንደምታዩት አፕሎድ እያደረገ ነው። አልፈዋለሁ። ፕሌሊስት ነው ከሱ በታች አለው። ፕሌሊስት ደግሞ ብዙ አይነት ኮንተንት የምትሰሩ ከሆነ በአንድ ዩትዩብ ቻናል ላይ ብዙ አይነት ኮንተንት የምትሰሩ ከሆነ እዛ ጋር ከፋፍላችሁ የምታስቀምጡት ነው። ለምሳሌ የስፖርት ዜና የምትለቁ ከሆነ መረጃ የምትለቁ ከሆነ ቲቶሪያል የምትለቁ ከሆነ ያንን ከፋፍላችሁ የምታስቀምጡበት ነው። እኔ ተመሳሳይ ቪዲዮዎችን ስለምሰራ ይህን ነተበዋለው ችግር የለውም። ዋናውና መሰረታዊ ነገር እዚህ ጋር ነው፣ የምትለቁት ቪዲዮ ሕፃናት እንዲያዩት ይመከራል ወይ ወይስ አይመከር የሚለውን ነው። እዚህ ጋር ከ18 ዓመት በታች ወይ ደግሞ ለህፃናት አይመከርም ግዴታ ማለት አለባችሁ ምክንያቱም የምትሰሩት ወይ ደግሞ አፕሎድ የምታደርጉት ቪዲዮ ህፃናትን የማይመለከት ከሆነ ኖ ኢት ኢዝ ኖት ሜድ ፎር ኪድ ምትለዋን ታበራላችሁ እዛው ጋር ሾው ሚለውን ታሳያችሁ እዛ ጋር ሾው ሞር ሚለውን ትነካላችሁ እንዲከፍትላችሁ ከዚ ወደ ታች ዝቅ ስታደርጉት ከዛ በፊት ግን ኤጅ ሪስትሪክሽን ምትላለች፣ እስቲ እሷን እናብራት። ኤጅ ሪስትሪክሽን እሺ፣ በርቷል። ከ18 ዓመት በላይ የሚለው በርቷል። እሱን እናልፈዋለን። ወደ ታች ዝቅ ስንል፣ እዚጋ ዋናው እና ደግሞ ለቪዲዮችን መታየት ትልቅ ሚና ያለው ታግ ነው። ታግ ምናልባት ከዚህ በፊት ሲባል ሰምታችሁ ሊሆን ይችላል። ታግ ማለት እዛ ጋ ታይትል ላይ መጀመሪያ መስመር ላይ የጻፍነውን አይነት ቪዲዮ ውስጥ የተነገሩ ወሳኝ ወሳኝ ቃላቶችን የምትጽፉበት ቦታ ነው። ለምሳሌ መዝሙር ውስጥ በአንድ ሰው ሰርች ይደረጋል ተብዬ የማስበውን የተለያዩ ወርዶችን ወይም ቃላቶችን የምጽፉበት ቦታ ነው። ለምሳሌ አዜብ ማለት እችላለሁ። አዜብ ምክንያቱም ዘማሪዋ ስለሆነች በአማርኛም አዜብ ማለት እችላለሁ። ከዛ በመቀጠል የመዝሙሩ ርዕስ ካህኔ ነው። ካህኔ ማለት እችላለሁ። ከዛ ሌላ ደግሞ እሺ ካህኔ የሚለውን ደግሞ በእንግሊዝኛ አማርኛ ካህኔ ልበለው። ኮማ አርጌ አሁንም ስፔስ ከፍትለታለሁ። የፈለግኩትን እዚህ ጋር መዝሙሩ በዚህ ቃል ሰርች ሊደረግ ይችላል ብዬ የማስበውን ጽሑፍ ጽፋለሁ ማለት ነው። አዜብ ብያለው፣ የዘመራን ስም፣ የመዝሙሩን ርዕስ ሰርች ሊደረግ ይችላል ብዬ። ለምሳሌ ኒው ፕሮቴስታንት ፕሮቴስታንት መዝሙር ብለው ያው ሰርች ሊደረግ ይችላል ብዬ ስላሰብኩ ኒው ፕሮቴስታንት መዝሙር። እሺ ያው ቆየት ያለ ነው፣ ግን ኒው ፕሮቴስታንት መዝሙር ወርሺፕ ብለው ምክንያቱም ወርሺፑ በቅርብ ስለተሰራ ወርሺፕ ልበለው። እናንተም ጨማምራችሁ ከዚህ በላይ ማድረግ ትችላላችሁ። እዚህ ጋር ላንግዌጅ ላይ ላንግዌጅ ትመርጡለታላችሁ። የምትሰሩት ቪዲዮ በአማርኛ ከሆነ በአማርኛ፣ በእንግሊሽ ከሆነ ደግሞ እንግሊሽ። የተሰራውን ቋንቋ እዚህ ጋር ያስመርጣችኋል፣ መምረጥ ትችላላችሁ። እዚህ ጋር ልንከው እና ይቅርታ ከተቆራረጠባችሁ ትንሽ ሊከፍት ያስቸግራል። ቪዲዮ ላንጉጅ እሺ፣ ራሱ እየመረጠ አስቸግሮኝ ነው። ቪዲዮ ላንጉጅ ቻይኒዝ ብሎ መርጦልኛል። በአማርኛ ስለሆነ መዝሙሩ የተዘመረው የአማርኛ ቋንቋን ሰሌክት አደርጋለሁ። አማሪክ የሚለውን መርጣለሁ። ው አማሪክ መረጥኩ። ከዛ ዝቅ ስንል ደግሞ ከታች ካያችሁት ላይሰንስ የሚል ቦታ አለ። ላይሰንስ ማለት ቪዲዮዋችሁ የእናንተ ቪዲዮ ኦሪጂናሊቲውን እንዲጠብቅ ነው። ማንም ሰው ዳውንሎድ አድርጎ በራሱ ቻናል ላይ መልቀቅ እንዳይችል የምታደርጉበት ኮፒራይት መብታችሁን የምታስጠብቁበት ቦታ ነው። እዚህ ጋር ስታንዳርድ ዩትዩብ ላይሰንስ የምትለዋ ራሷ ተመርጣለች። መጀመሪያም፣ ከዚህ በፊትም ስለመረጥኩ እዚያው ላይ አብርቶልኛል። ክሬቲቭ ኮመን ወይ ደግሞ አትሪቢዩሽን የሚላለ አለ። እሱን ስታንዳርድ ዩቲዩብ ላይሰንስ ላይ መሆኑን ኮፒራይት እንዳይኖር ማድረግ እንችላለን። ከዛ ከሱ በታች አሎ ኢምቤዲንግ እና ፐብሊሽ ቱ ሰብስክራይብ ፊድ ንድ ሚላለ አሎ። ኢምቤዲንግ ማለት ይህን ቪዲዮ አንድ ሰው ዳውንሎድ አድርጎ ሌላ ዌብሳይት ላይ ለምሳሌ በክሮም ሊሆን ይችላል። ዌብሳይት ያለው ሰው እዛ ላይ ሄዶ ቢለቅ እና መዝሙሩን ቢታይለት ለእኔ ቪው ይቆጥርልኛል ማለት ነው። እንደ ኮፒራይት አይቆጠርም፣ ለሱ አይቆጥርለትም ማለት ነው። ይህን የምታስተካክሉበት ቦታ ነው። ሁለተኛ ደግሞ ፐብሊሽ ሰብስክራይበር የሚለው ለሰብስክራይበራችሁ ኖቲፊኬሽን እንዲደርስ የምታደርጉበት ቦታ ነው። ከታች ዝቅ ስትሉ ካታጎሪ የሚል ቦታ አለ። ካታጎሪ ሚውዚክ ነው ወይስ ኢንተርቴንመንት ነው? የፈለጋችሁትን እዚህ ጋ ቪዲዮችሁን ይገልጻል የምትሉትን አንዱን ትመርጣላችሁ። የኔ መዝሙር ስለሆነ ሚውዚክ እለዋለሁ። ከዛ ውጭ ከታች ኮመንት የሚል አለ። ኮመንት ሰው እንዲሰጣችሁ የሰጠውን ኮመንት እናንተ እንድትመልሱ ኦን መሆን አለበት፣ እዚህ ጋ ግዴታ ነው። ከዛ በኋላ ኔክስት ትላላችሁ። እዚሁ ጋር ከታች ወደ ጎን ስታደርጓት ኔክስት ምትላለች። ኔክስት እንላለን። ቦታ ደግሞ ቪዲዮአችን እየታየ አስር ሰከንድ ሲቀረው ማስታወቂያ የምንሰራበት ቦታ ነው። ለምሳሌ አድ ሰብታይትል ይላል እዚህ ጋር አድ ምትላለች። አድ የሚለውን በነካ ቪዲዮ እንዳስገባ ማስታወቂያ እንዲሰራ መፈልገውን ቪዲዮ እንዳስገባ ቪዲዮ ማስገባበትን ቦታ ይከፍትልኛል። ይህ ቪዲዮ ለምንድን ነው የሚጠቅመው ካላችሁኝ ከዚህ የፊት ቪዲዮ አፕሎድ አርጋችሁ ነገር ግን ብዙ እይታ ያላገኘ አሁን ላይ ሰው እንዲያየው የምትጋብዙበት ቦታ ነው። ቪዲዮችሁ አስር ሰከንድ ሲቀረው ይህንን ቦታ መርጣችሁ ቪዲዮ ካስገባችሁ አስር ሰከንድ ሲቀረው ይህንን ማስታወቂያ ይሰራላችኋል ማለት ነው። ነገር ግን እኔ እንዲታይልኝ እና ከዚህ በፊት ለግግ ያልታይልኝ ቪዲዮ ስለሌለ ይህን ማስታወቂያ መስራት ስለማልፈልግ አልፈዋለሁ። እናንተ ከፈለጋችሁ አድሚለውን ሚለውን ነግታችሁ ማስተዋወቅ የምትፈልጉትን ቪዲዮ ለኦዲየንሳችሁ ወይ ለተመልካቾች መጋበዝ ትችላላችሁ። ከዛ የሚቀጥለው ቼክ ነው፣ ራሱ ዩትዩብ ቼክ የሚያደርገው ነው። አሁን ወሳኙ ምዕራፍ ላይ ደርሰናል። ቪዚቢሊቲያችንን ቼክ የምናደርግበት ነው። ያ ማለት የሰራ ነው ቪዲዮ ፐብሊክ ወይ ደግሞ ፕራይቬት አሊያም አን ሊስትድ የምናደርግበት ቦታ ነው። ያ ማለት እኛ ለምሳሌ ፕራይቬት ብናደርገው ከራሳችን ውጭ የምንለቀውን ወይ ደግሞ አፕሎድ የምናደርገውን ቪዲዮ ማንም ሊያይለን አይችልም ማለት ነው። ለዛ እዚህ ጋር በጣም መጠንቀቅ መቻል አለባችሁ። ፐብሊክ ላይ መብራቱን እርግጠኛ መሆን አለባችሁ አፕሎድ ከማድረጋችሁ በፊት። ፐብሊክ ላይ አድርጋችሁ ከጨረሳችሁ በኋላ ከታች እንደምታዩት ፐብሊሽ የሚል አለ። ፐብሊሽ እንለዋለን። ከዛ በኋላ እንደምታዩት ከታች በግራ ጥግ አፕሎዲንግ የሚለው 12% ነው። 100% እስኪደርስ ተጠብቁታላችሁ። ከጨረሰ በኋላ ራሱ ቼክ አርጎ ግን አፕሎድ አድርጋችሁ እስከተጨረሱ እስክሪናችሁን ባዘጉት አሪፍ ነው። ምክንያቱም ስክሪኑ ከጨለመና ሌላ ስራ የሰራችሁበት ከሆነ ቶሎ ላይ ለቅላችሁ ይችላል፣ ስታክ ሊያደርግ ይችላል። እስኪጨርስ ታግሳችሁ ብትለቁት አሪፍ ነው። ላለው ቪዲዮውን አሪፍ ሆኖ ካገኛችሁት ላይክ እያረጋችሁ ለብዙ ልጆች እንዲደርስ አድርጉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። ይመቻችሁ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ሊያሳውቁኝ። መልካም ጊዜ፣ ይመቻችሁ። ባይ ባይ።